ብዛት ያላቸው ኢትዮጵያውያን ከሳውዲ መባረራቸው ተሰማይ የሳውዲ የደህንነት ባለስልጣናት በአንድ ሳምንት ውስጥ በአጠቃላይ 21647 ህገወጥ ነዋሪዎችን በቁጥጥር ስር መዋላቸውን ገልጿል። የዱኒያ ሰዎች በጣም ምስኪን ናቸው። ዱኒያ ላይ ያለውን እጅጉን ጣፋጩን ነገር ሳይቀምሱ ይችን ዱኒያ ጥለው ይሄዳሉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዴ ቀለም ሚዲያ ቤተሰቦች እንዴት ናቸውልን? ዛሬ በአዲስ ቪዲዮ መጥቻለው። ለዛሬ ይዤላቸው የመጣሁት ቪዲዮ እጅግ በጣም ወሳኝ የሆነ መረጃ ነው። ይህ መረጃ በተለይ ሳውዲ ዓረቢያ የምትገኙ የቀለም ቤተሰቦች በአትኩሮት ይህንን ቪዲዮ መመልከት አለባቸው። በሳውዲ ዓረቢያ በጣም በሚያሳዝን መልኩ እንግዲህ ኢትዮጵያን ወደ ኢትዮጵያ እየተላኩ ይገኛሉ፣ እንዲሁም እየታሰሩ ይገኛሉና ስለሱ እስከ መጨረሻው ድረስ የምትከታተሉ ከሆነ መረጃ የማጋራችሁ ነው። የሚሆኑ ሌሎችም ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረ በቀጥታ ወደ ቪዲዮ ሰው ካለህ ነው የሚያከብርህ ያ የሌለው ወንድምህን አታከብረው የሌለው ወንድምህን እንዴት ያድርገው ከሌለው ወንድምህ ከየት ያምጣ? አላህ ሱብሓነሁ ወተዓላ ለፈለገው ይሰጣል፣ ለፈለገው ይነሳል። የነሳውንም የሰጠውንም ወንድምህን ግን በኩል ልታይ ነው የታዘዝከው። ወላሂ አለ ባበሳይተህ እንዳትገምት፣ ብሔር አይተህ ቦታን ትኩረት እንዳትሰጥ። ሙስሊም ሙስሊም ስለሆነ ሆነ ከየት የሚምቀል ከየት የሚመጣ የኑረው አይኑረው ቦታ ስጠው። ይሄን ውስጥ ምን ነው የሚያዘው? ከሌለ የለህም የወንዝ ልጅ ይላል የወንዝ ልጅ፣ ያኺ የወንዝ ያልሆነው ላትጎደው ነው። የአንተ ሀገር ያልሆነውን ብሔር ቋንቋ ያልሆነውን ላትጠላ ነው። ይሄን አይደለም የታዘዝን። ዋላህ ከየት ሚብቃል ከየት ምምጣ ወንድምህ ነው እቀፈው። ዋዕተሲሙ መልእክት ነው ያላ አንዱ ተያያዝ ወዴት እናድርግ እሺ። የሌለው ዋዕተሲሙ ውስጥ አይገባ። ታች ጫማ እየጠረገ ያለው ወንድምህ ቦታ የለህም። መኪና ቆሞ ለመጣው ግን ዳሻ ይህ ነው እስልምና። ላ ለሁሉም ቦታ አንደሰጠ ታዝልቶ ወላሂ፣ አንጀት የሚያርስ ዳዋ ነው፣ አንጀት የሚያርስ ዳዋ። አሁን ያለንበት ሁኔታ ይህ ነው። ከሌለ የለህም እንባላለን በቃ። አሁን ከሌለ ማንም ቼክ አያረገህም ምናምን የሚባል ንግግሮች በጣም ወደ አእምሮአችን ላይ እየመጡ ይገኛል። ብዙ ሰው እየተናገረው ይገኛል። እና ይህ ነገር አእምሮአችን ላይ ፈልገነው ሆን ሳንፈልገው መጥፎ ነገር ይጠልብናል ብዬ አስባለሁ እኛ ራሱ ያንን ነገር እንድንከተል ያደርገናል። አንድ ሰው ገንዘብ ካለው በቃ እናሽቃብጥለታለን ምን እንለታለን። እንዲሁም ደግሞ ገንዘብ ከሌለው ደግሞ በደህና እይታ እንኳን አናየውም፣ ፈገግታ የተላበሰ ሰላምታን እንኳን አንሰጠው። ይህ ደግሞ እጅግ በጣም አስከፊ የሆነ ነገር ነው። ምክንያቱም እንግዲህ ነቢያችን ሰለላሁ አለይሂ ወሰለም የሰው ልጅ እንደ ማበጠሪያ ጥርስ ሁሉም እኩሎ ብሏሉ። አላህ ዘንድ በላጩ በተቋ ነው፣ አላህን የሚፈራ ነው እንጂ አንዱ ገንዘብ ስላለው ወይንም ገንዘብ ስለሌለው ስልጣን ስላለው ወይንም ስለሌለው አይደለም። የሰው ልጅ የሚበላለጠው አላህ ዘንድ ባለው ፍራቻ በተቋሙ እን እንጂ ገንዘብ ላለው እያሽቋለጥን እያሽቃበጥን ገንዘብ የሌለውን ደግሞ ችላ የምንለው ከሆነ ችግር አለ። አሁን ያለንበት ሁኔታ ደግሞ ይህንን ነው የሚመስሉ እና ዳዕዋው በጣም ልብ ውስጥ ሰርስሮ የሚገባ ዳዕዋ ነው። ማሻላህ የዱንያ ሰዎች በጣም ምስኪን ናቸው። ዱንያ ላይ ያለውን እጅጉን ጣፋጩን ነገር ሳይቀምሱ ይህችን ዱንያ ጥለው ይሄዳሉ። ዱንያ ላይ ያለው እጅግ ጣፋጭ ነገር ከአላህ ጋር የሚደረግ ውይይት ከአላህ ጋር የሚደረግ ሙናጃን ከአላህ ጋር ማውጋት ወደ አላህ መቅረብ ወደ እሱ መጠጋት፣ ዱንያ ላይ ካሉ ነገሮች በሙሉ እጅግ ጣፋጩ ነገር እሱ ነው። ታውቃለህ ወዳጄ ብዙ ሀጃዎች አሉብን አይደል? ብዙ ጉዳዮች አሉብን እንዲፈጸሙልን የምንፈልጋቸው ብዙ ነገሮች አሉ። ግና ከአላህ ተባረኮ ተዓላ ጋር ለምንድነው እንደሆነ ማናወጋቸው? አላህኮ ማን የሚጠይቀኝ የምሰጠው

ከዛ ህይወት እንዴት እንደሚስተካከል ታየዋለህ። እመኔ ይህንም ብቻ አድርግ። አላህ ያስደስታችሁ፣ አላህ ይወፍቀን፣ አላህ ያግዘን። ሰላም አሌይኩም። አሚን ወአሌይኩም ሰላም። እውነት ነው ከአላህ ጋር ማውጋት እጅግ በጣም ህይወትን የሚያስተካክል ነገር ነው። በተለይ ደግሞ አላህ ካገራልን ከሱቢ በፊት የሌለ ሰላት በጣም ህይወታችን የሚቀይር ነገር ነው ብዬ አስባለሁ። ግን ብዙዎቻችን እንቸግርበታለን። አላህ ይወፍቀን ነው ማለት ፈልገው እዚህ ጉዳይ ላይ ብዙ ማለት አልፈልግም። ግን ምንድን ነው እዚህ ላይ ሀሳብ ምስጥ የምፈልገው እንደው ለይሉን ብቻ ሳይሆን ቀኑን ራሱ እንደው የሆነ ሰዓት ላይ ቁጭ ብለን ተፈኩር እያደረግን ከአላህ ስብሐኑ ተዓላ ጋር አሁን ያለንበትን ሁኔታ ወደፊት መድረስ የምንፈልግበት እንደዚህ ቁጭ ብለን ብናወጋ እጅግ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ውስጣችን ያለውን አላህ ስብሐኑ ተዓላ ስናወገው ስንተነፍሰው፣ ጭንቀታችን መደበራችን ሊሆን ይችላል ደስታችንም ሊሆን ይችላል ለአላህ ስንተነፍሰው እርግት እንላለን። እንዲሁም አላህ ስብሐኑ ተዓላ መፍትሄ ከሱ እናገኛልና አላህ ስብሐኑ ተዓላ እንግዲህ ለይለን እንዲያገራልን ድዋ እናደርግ። ትንሽ የሚያስቸግረን ነገር ስለሆነ ማለት ነው። ከዛ ውስጥ ተጨማሪ ግን በማንኛውም ሰዓት አላህን እናስታውሰው፣ አላህን እንዘክረው። እናቶቻችን በር ሲያንኳኩ ሲጠሩን ሲደውሉ ፈልገውን ነው፣ ለሆነ ሀጃ ነው፣ አንዳንዴ ድምጻችን እናፍቋቸው ሊሆን ይችላል። በሆኑ በሆኑ ሁኔታዎች ውስጥ ሆነ እንደዚህ ከጓደኞቻችን ጋር ሀሳብ የተለዋወጥን ስብሰባ ስራ አንስቶ ይቅርታ መልሼ የደውላለሁ ብቻ፣ በሆነ መንገድ ይህን መልእክት በማስተላለፍ ቀልባቸውን ማረጋጋት ያስፈልጋል። አይተነው አንዳንድ ጊዜ እጭ ብለን እንዲናስቀምጠዋለን የጁሬጅናት ማንኳኳትና እናቶች ሶስት ከደወሉ ማለት ያው ሶስት ቀን የጁሬጅናት መጣች የተባለው አድርጎ ማሰብ ይዝ በጣም ተገቢ ይመስለኛል። እሱ ላይ ፎከስ እናድርግ። በየትኛው መንገድ ያው እናት እንበል እንጂ አባቶችም ጥሪ ምላሽ ይፈልጋል የአባቶችም ምልጃ የአባቶችም ዱአ ቀላል አይደለም። ያው ጦሩ ከተወረወረ ማንም አይነቅለውም ተብሏል። የእናት እርግማን እንደ ምድር መሰንጠቅ ነው ይላሉ ሽማግሌዎች። የአባት እርግማን እንደ ሰማይ መሰንጠቅ ነው። የምድር መሰንጠቅን በውሃ ታረሰርሷለ፣ የሰማይ መሰንጠቅን በምን ትሰፋዋለ? አባት በልጣ ነው። ከባድ ነው የአባት እርግማን። አንድ ከሄደ ነው እናት መለስ ትላለች፣ መለስ ትላለች፣ ትዋለች ስማት የሚመጣ ቢወስዳት እሱ ነው እንግዲህ አሁን እንደ ጁሬጅ ከሆነ ይኸው በመሀል ሄደች እሷ አውፍም ሳትለው። አላህ ከወላጅ ሀቅ ይጠብቀን። ወላጆቻችንን እንግዲህ በቻለው መጠን ልንከባከባቸው ይገባል። እንግዲህ ወላጆቻችን በሕይወት ካሉ አትሊስት ሲያወሩን በፈገግታ ልንመልስላቸው ይገባል። አንዳንዴ ዝም ብሎ ማንኛውንም ነገር ቀለል ያለ ነገር ሊያወሩን ይችላሉና እኛ ከጉዳይ ሳንሰጥ ሌላ ነገር ልንመለከት እንችላለን ወይ ወደ ስልካችን፣ ወይ ወደ ቲቪ ወይንም በቃ ሌላ ሀጃ ላይ እንጠመዳለን። ነገር ግን አንድ ጊዜ ያችን ነገር ትተን ለእነሱ ጊዜ ብንሰጣቸው የእውነት ደስ ነው የሚላቸው። በቃ ቀን ያሳለፉትን ሊሆን ይችላል ሰፈር ስለተፈጠረ ጉዳይ ሊሆን ይችላል። ለእኛ ሲያወሩን እኛ እህ እያለን እያዳመጥናቸው፣ ከእነሱ ጋር ፈገግ እያለን ሳቅ እያለን ስናዳምጣቸው ወላሂ እጅግ በጣም ደስተኛ ነው የሚሆኑት እና ይህንን ነገር ማድረግ ቀላል ነገር አለ። አንደኛ እኛንን የምንጠቀመው ምክንያቱም አላህ ስብሐነሁ ወተዓላ በመጀመሪያ ያቆይልን። ነገር ግን የሚከፋን ስናጣቸው ምን አለ ምን አለ ያኔ ስልክ ባነሳው፣ ምን አለ ያኔ ጊዜ በሰጠው የሚል ነገር በኋላ ነዳማ ውስጥ እንገባለን፣ ቁጭት ውስጥ እንገባለን፣ ጸጸት ውስጥ እንገባለን። ያ ከመፈጠሩ በፊት በሕይወት እያሉ እንግዲህ የምንችለውን ያህል ማድረግ የምንችለውን ያህል ጊዜ መስጠት ይኖርብናል ብዬ አስባለሁ። ምናልባት ደግሞ ወላጆቻችን በሕይወት ከሌሉ ደግሞ አቅማችን በፈቀደ መልኩ ሰደቃ ማድረግ እንዲሁም ለእነሱ ዱዓ ማድረግ በጣም ጥሩ ነው ብዬ አስባለሁ። ብዙዎቻችን መልእክተኛውን እናውቀዋለን። የማያውቀው አለ ብዬ አላስብም። እዚህ ሶሻል ሚዲያ ላይ በመልካም ስራዎቹ እናውቀዋለን። መልእክተኛው ሰሞኑን በተፈጠረበት ነገር ፊቱን ለማሳየት ተገደዋል። እናም ስለ እሱ የተጻፈ ጽሁፍ አየሁና ለእናንተ ላካፍላችሁ ወደድኩኝ። እውነትም እሱን የሚገልጸው ቃል ነውና ላካፍላችሁ መልእክተኛው ሲመሰገን መደበቅ ሲወቀስ ደግሞ መገለጥ ሁላችንም ስንመሰገንና ስራችን ሲሞካሽልን በደስታ እንጦፋለን። አጠፋን ተብለን ስንወቀስ ግን ለመደባበቅ እንሽለኮለካለን። እንኳን በአደባባይ ይቅርና በልብ ወዳጆቻችን ፊት እንኳን ጥፋተኛ የመባል ስሜቱ ስለሚረብሸን ያጠፋ ያጠፋነውን ጥፋት ሳይቀር እንሸመጥጣለን። የመልእክተኛው ሳን ግን ለአምስት ዓመታት ሙሉ በበጎ ስራው እየተመሰገነ ሁሉም ሲያሞካሸው ራሱን ሳያሳይ ስራውን ብቻ እያሳየ ኖሯል። በተሳሳተ ሳቤ ያለ ስሙ ስም ያለ ግብሩ ግብር ተሰጥቶ ሲወቀስ ግን ለሙ ለሞገሳ ጊዜ የደበቀውን ማንነቱን በመግለጥ ልጁ እኮ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። ይህ በእኛ ጊዜ የሚገርም ነው። ስትመሰገን ተደብቀህ ኑረ ስትወቀስ ብቅ ብለህ መታየቱ እጅጉን ገራሚ ነው። ያ በጎ ስራ የብዙ ችግረኞችን ሀዘን የሚያስወግድ ስለነበር ብትቀጥል የሚል ምኞት ቢኖረኝም እስካሁን ላደረከው ብዙ በጎ ስራዎች እያመሰገንን፣ ከዚህ በላይ ግን ቀጥል ብለን አንተን የመናገርና የመምከር ሞራሉም አይኖረንም መለእክተኛው እናመሰግናለን። ሰን ይላል እና ስለ መለእክተኛው ያው ብዙዎቻችን እንዳልኳችሁ እናውቀዋለን። ጀርባውን ሰጥቶ ብዙ መልካም ስራዎችን እየሰራ የሚገኝ ድንቅ ወጣት ነው። እንደነዚህ አይነት ሰዎች መልካም ስራን የሚሰሩ ማንነታቸውን ሳያሳዩ ብዙ እምባን የጠረጉ ብዙ ሰዎች አሉ። ሶሻል ሚዲያ ነው እና ብዙ የሚያደናቅፉ ነገሮች ይኖራሉ። መለእክተኛው በርታ፣ ከዚህ በላይ ብዙ ነገር እንጠብቃለን። አንተ የምስኪኖችን እምባ ጠራጊ። እንግዲህ ከሰሞኑን መለእክተኛው ላይ እና ባላደራው ላይ የተነሳው ነገር ነበር እና በዛም የተነሳ ባላደራው ስም ጠፍቶ ነበረ፣ ምንም ባላጠፋው ማለት ነው። መካከላቸው አንድ አጭበርባሪ የሆነ ሰው ገብቶ እንግዲህ አንድ ምስኪን አባት እሳቸውን አጭበርብሯቸዋል ባላደራው ነኝ ብለው። ታዲያ እሳቸው መልእክተኛውና ባላደራውም ተምታቶባቸው ነበር በመሀልና በዚህም የተነሳ ውዝግብ ተፈጥሮ ነበረ የምታስታውሱ ከሆነ ባላደራው እዮሃ ሚዲያ ሄዶ ምስክርነቱን ሰጥቶ ነበረ ከተጭበረበሩ ሰውዬ ጋር እንግዲህ ለአምስት ዓመታት ያህል መልእክተኛው ራሱን ሸፍኖ መልካም ስራዎችን ሲሰራ የነበረ ሰው ነው ባላደራውም ልክ እንደዚሁ ማለት ነው እና ሰይፉ ላይ በመቅረብ እንግዲህ ጉዳዩ ላይ እጁ እንደሌለበት ከደሙ ንጹ እንደሆነ በሚገባ መልኩ አስረድቷል። ፊቱንም አሳይቷል። እንግዲህ ባላደረው በጎ አድራጎት ላይ ከዚህ በኋላ አልሳተፍም ብሎ የራሱን ውሳኔ ወስኗል። መልእክተኛው ደግሞ ከዚህ በኋላ በጎ አድራጎቱ ላይ ይሳተፋል፣ አይሳተፍም አናቅም። አላህ ስብሓኑ ተዓላ እንደውም ጉልበቱን ጨምሮ የሚቀጥልበት ያደርግ። ምክንያቱም የእንደነሱ አይነት ሰው በጣም ብዙ ስለሚያስፈልገን ማለት ነው። ምክንያቱም ሀገራችን ላይ በጣም አቅመ ደካሞች አሉ። ለእነሱ እንግዲህ በጣም ትልቅ የጀርባ አጥንት መሆን ችለው ነበር። ሰበብ መሆን ችለዋሉ። መልእክተኛው ባላደራው እንደነዚህ አይነት ሰዎችና አላህ አላ እንግዲህ፣ መልካም ስራቸውን ይወደድላቸው፣ አላህ ሂዳያ ይስጣቸው፣ እንዲሁም በዛ ስራቸው የሚቀጥሉ አላህ ያደርጋቸው ነው ማለት ፈልገው አሁንም ወስዳቸው ቪዲዮ። እንግዲህ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ። በሳውዲ ዓረቢያ በርካታ ኢትዮጵያን እየታሰሩ ይገኛሉ፣ እንዲሁም ደግሞ ወደ ሀገራችን ወደ ኢትዮጵያ እየተላኩ እየተባረሩ ይገኛሉ የሚል መረጃ እሱም ቪዲዮ ይዤ እመጥቻለሁ። ቪዲዮን እንመልከትና ከዚያ ራሳችን ከሳ እንሰጥበታለን ብዛት ያላቸው ኢትዮጵያውያን ከሳውዲ መባረራቸው ተሰማይ ሳውዲ የደህንነት ባለስልጣናት በአንድ ሳምንት ውስጥ በአጠቃላይ 21647 ህገወጥ ነዋሪዎችን በቁጥጥር ስር መዋላቸውን ገልጿል። በአንድ ሳምንት ውስጥ በጸጥታ ኃይሎች እና ከሚመለከታቸው የመንግስት ኤጀንሲዎች ጋር በመተባበር በተደረገ ፍተሻ ሰዎቹ እንደተያዙ አረብ ኒውስ ዘግቧል የተያዙት 12838 የነዋሪነት ህግን የጣሱ 4564 የድንበር ደህንነትን ህግን የጣሱና 4245 ሰራተኛ ህግን የጣሱ ናቸው ተብሏል በአጠቃላይ 12098 ህገወጥ ነዋሪዎች ከሀገር እንደተባረሩም ተገልጿል 1800 የሚሆኑት ደግሞ ህግን የጣሱ ወንጀለኞች የጉዞ ሰነዶችን እንዲያሟሉ ወደ ዲፕሎማሲያዊ ተልኮቻቸው ተልከዋል 6012 ህገወጥ ወንጀለኞች የጉዞ ሂደታቸውን እንዲያጠናቅቁ መደረጋቸውም ተዘ ዘግቧል። ወደ ሳውዲ ድንበር በህገወጥ መንገድ ለመሻገር ሲሞክሩ የተያዙት ሰዎች ቁጥር ደግሞ 1943 ሲሆን ከነዚህም ውስጥ 45 በመቶ የየመን ዜጎች፣ 54 በመቶ የኢትዮጵያ ዜጎች እና አንድ በመቶ ደግሞ የሌሎች ሀገሮች አባላት መሆናቸው ተገልጿል። በህገወጥ መንገድ ከሳውዲ ለመውጣት ሲሞክሩ የነበሩ 37 ሰዎችም ተይዘው ታስረዋል ተብሏል። እንግዲህ መረጃውን እንደተመለከታችሁት ነው። በሳውዲ ዓረቢያ በርካታ ኢትዮጵያ ለእስር እየተዳረጉ እንዲሁም ወደ ኢትዮጵያ እየተባረሩ ይገኛሉ እየተባለ እንግዲህ በዚህን ሁለት ቀን መረጃው እየተናፈሰ ነውና እንግዲህ በሳውዲ ዓረቢያ የምትገኙ የመኖሪያ ፈቃድ የሌላችሁ ካላችሁ ኢትዮጵያን ቪዲዮ የምትመለከቱ ጥንቃቄ አድርጉ፣ አላህ ይጠብቃችሁ ነው ማለት ፈልገው። እናንተም ግን በደንብ ተጠንቀቁ። ማሟላት ያለባችሁ ዶክመንት ካለ እና ደግሞ ማሟላት የምትችሉ ከሆነ እሱንም ሰበብ ብታደርሱ ጥሩ ነው ብዬ አስባለሁ። ምክንያቱም በጣም አምረዋል። አስቡት፣ ወደ ሀያ ምናምን ሺህ ሰው ላይ ነው እርምጃ እየተወሰደ ያለው። እና በቻላችሁት መጠን ሳውዲ አረቢያ የምትገኙ ወንድም እህቶች ራሳችሁን ጠብቁ። የምትችሉትንም ሰበብ ህጋዊ ለመሆን ደግሞ የምትችሉትንም ሰበብ አድርሶ ነው ለማለት ፈልገው። በተረፈ አብሽሮ አላህ ስብሃነው ተዓላ ሰርታችሁ ለፍታችሁ እንግዲህ ለሀገራችሁ የሚያበቃችሁ እዚህ ሀገራችሁ ላይ እግራችሁን ዘርግታችሁ የምትበሉ እግራችሁን ዘርግታችሁ የምትኖሩ አላህ ያደርጋችሁ። ወላሂ ስደት በቃችሁ አላህ ይበላችሁ ለማለት ፈልገው። ሳውዲ ያላችሁ ብቻ ሳይሆን በመላው ዓለም የምትገኘው የዚህ የቀለም ሚዲያ ቤተሰቦች አላህ ሱብሐነ ወተዓላ ስደትን በቃችሁ ብሏችሁ ለሀገራችሁ ለኢትዮጵያ አብቀቷችሁ በሰላም በፍቅር እዚህ ኢትዮጵያ ላይ የምትኖሩ ያደርጋችሁ። የራሳችሁን ቤተሰብ መስረታችሁ በሰላም በፍቅር እዚ ኢትዮጵያ ላይ የምትኖሩ አላህ ያደርጋችሁ ነው የምላችሁ። አብሽሩ፣ ይህ ጊዜ ያልፋል። የምትደሰቱበት ጊዜ ደግሞ ይመጣል። አይኑ ስደት ላይ ሆኖ ሙሉ ደስታ አይኖርም። ምናልባት የተመቻቸ ህይወት ላይ እንኳን ብትኖሩ፣ የተመቻቸ ስራ እንኳን ብታገኙ፣ አንዳንዴ የሆነ አለ አይደለ እንደ ሀገር አይሆንምና እዚህ ሀገራችሁ ላይ መጣችሁ የሰላም ኑሮ የምትኖሩ አላህ ያደርጋችሁ ነው ማለት ፈልገው። ለማንኛውም ለዛ ርላቸሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ይደረሳ። እንሻላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።